በኦሮሞ ሕዝብ ዘንድ በድምቀት ከሚከበሩ በዓላት አንዱ ነው እሬቻ። ዘንድሮ በዓሉ እሬቻ ለሀገራዊ ማንሰራራት በሚል መሪ ቃል ነው የሚከበረው። በበዓሉ ዙሪያ ከኢቲቪ ዳጎ መርሃ ግብር ጋር ቆይታ ያደረጉት ወይዘሮ ድርቤ ቀና፣ በኦሮሞ ጥናትና ምርምር ኢንስቲትዩት የቋንቋና የባህል ተመራማሪ የበዓሉ ዝግጅት የሚጀምረው ከቤት ነው ይላሉ። እሬቻ ሲጀመር የሚጀምረው ከቤት ነው ከቤት ግለሰብ ከቤተሰቡ ጋር አባወራው ከቤተሰቦቹ ጋር የራሱን በቤት ውስጥ ሬቻ ሥርዓቱን አከናውኖ ከዛ ከጎረቤቶቹ ከወዳጅ ዘመዶቹ ከጎሳው ጋር ደግሞ በቄው አክብሮ ከዛ ይሄ የጋራ የሆነው ደግሞ በህብረት ወጥቶ የሚያከብረው ስለሆነ ቀድሞ የተጀመረ ነው ማለት ነው። አሁን ከዚህ ቀደም ከቤቱ ጀምሮ እያከበረ የሚመጣው ነው ለዚህኛው በዓል ብዙ ዝግጅቶችን አድርጎ መደረግ ያለባቸው ከኢሬቻ በፊት የሚደረጉ ብዙ ነገሮች አሉ። በእሴቱ መሰረት ማለት ነው። ኢሬቻ የዝናብ ወቅት ማብቂያና የብራ ማብሰሪያ ተደርጎ የሚወሰድ ሲሆን የመታደስ የተስፋና የተትረፈረፈ ጊዜንም የሚያወጅ ነው። ከኢሬቻ እሴቶች አንዱ ሰላም መሆኑን በኦሮሞ ጥናት ምርምር ኢንስቲትዩት የቋንቋ የባህል ተመራማሪ ግርማ ነመራ ገልጸዋል። ሬቻ እንግዲህ እሴቶች አሉት። ከእሴቶቹ ዋናው ሰላም ነው። ሰላም ከማን ጋር? ከእግዚአብሔር ጋር። ከፈጣሪ ጋር ሰላም ከማን ጋር? ከሰው ጋር። ሰው ከራሱ ጋር ሰላም ሊኖረው ይገባል ብሎ ነው የሚታሰበው ማለት ነው። በኢሬቻ ሰላም ነው፣ ወንድማማችነት ነው፣ አንድነት ነው። በጋራ ተውቦ አእምሮ መታየት ነው ማለት ነው። እና ኢሬቻን አሁን ሲናይ የበዓል አልባሳት ሁሉም ለብሶ ሲወጣ ውበት ነው ማለት ነው። የሀገራችንን ገጽታ የሀገራችንን ሁኔታ ለዓለም የሚያስተላልፋል መልእክት አለው ማለት ነው። የበዓሉ ተሳታፊዎች ባህላዊ አልባሳት ለብሰውና በጌጣጌጥ አሸብርቀው አረንጓዴ ሳርና አበባዎችን በመያዝ ምስጋና ያቀርባሉ። በስልክ ከዳጉ ጋር ቆይታ ያደረጉት በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረ መድኅን ማዕከል ዳይሬክተር ዶክተር ሳሙኤል ላይኩን እንደ ኢሬቻ ያሉ የአደባባይ ባህላት ህብረ ብሔራዊነትን ያጠናክራሉ ነው ያሉት። ድሮ በቃ ሰው ባለበት አካባቢ ወጥቶም ኢሬቻ አክብሮ ይመለሳል። አሁን ከመቀሌ ወደ ፊንፊኔ ወደ አርሰዲ ሄዳል ሰው፣ ከሲዳማ ከጎንደር ድረስ ሰው መጥቶ ከቤኒሻንጉል መጥቶ ሰው ያከብራል። ይሄ ምን ምንን ያሳያል? ቢሎንጊንግነትን ያሳያል። የኔ ነው ይሄ ነገር በ የኔም ጭምር ነው ብሎ ሰው እያከበረ ነው ያለው። ይሄ ደግሞ በተለይ እንደ ኢትዮጵያ ለእኛ ለራሳችን ኮንሰምፕሽን ብንጠቀመው ህብረ ብሔራዊነትን ያጠነክራል ብዬ አስባለሁ። በዓሉ በመጪው ቅዳሜ በአዲስ አበባ ሆራ ፊንፊኔና እሑድ ደግሞ በቢሾፍቱ ሆራ አርሰዲ ይከበራል።